ነው ያደነኩህ። እዚህ ቤት ለመጀመሪያ ጊዜ ዛሬ በጣም ከት ከት ብዬ ሳኩኝ ማለት ነው። ከአመት ምናምን በኋላ ማለት ነው። ውድ ቤተሰቦች ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ፣ እንዲሁም ኤርትራ የተቻለ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ውድ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም፣ እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ፣ ቪዲዮውን ስጀምር እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ፣ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬም እሩታና አብርሽ በእሩታ ቤት እንዳይመጡ ቀን ተናግረ ነበረ። ዛሬ እንግዲህ መተዋል እና የዛሬው ፍንድት ፍርስ የሚያደርግ ነው። ብዙዎቻችሁ እንግዲህ በቪዲዮ ፈታ ዘና እንዳላላችሁም ተስፋ አደርጋለሁ። በኮሜንትም እያየው ነበረ በጣም በቃ ፍትትን ያላችሁት እኔ ፍትትን ብቻዬን ከት እያልኩ ነው የሳኩት ማለት ነው። እና ወንዶች አንዳንድ ጊዜ ታቅላችሁ የእኛን ህመም የሴቶችን ጭንቃ አይረዱም። የሆነ ነገር እንኳን ወድቆባት ቢያዩ በተለይ አንዳንድ ወንዶች በቃ ከውጭ የሆነ ነገር ገዝቷምቶ ሞርወር ብቻ ሚስትን እንደመወደድ ወይም ሚስት ባል እንደመሆን አድርገው የሚቆጥሩ በጣም ብዙዎች አሉ እና የሚስታቸውን ጭንቅ ማየት አለባቸው። በእርግጥ ይሄ ከባድ ነው። አምስት ኪሎ ያው ትንሽ አይወለድም አለ የሚወለድ አይደል? ግን ያው ፕሬሽር ምናምን ነው ትንሽ ይከብዳል በእርግዝና ደረጃ ከሶስት ኪሎ በላይ ከሆነ ለእናትየዋ በጣም አስጊና አስጨናቂ እርግዝና የሚባል ነው። ይሄ ደግሞ በጣም ይከብዳል። በዛሬ ከውጭ ስለሆነ የታዘለ ስለሆነ ከዚህኛው ይብሳል። ግን ደግሞ ሞከረው ምናምን በጣም አስደናቂና አስገራሚ ነው። ስለዚህ ዛሬና ትናንት የሰላማዊ ቪዲዮ ተለቋል። ግን ቲክቶክ ላይ ያለው ያስጠላል ይሄኛው የዩቱብ ላይ አሉ እንዳልኳቸው የከረመ የከረመን ምጫ ነው። የቲክቶኩ ግን አዳዲስ ነው እና ቲክቶክ ላይ የምናየው ነገር ቢያስጠላም ደግሞ በዚህ የከረመ ቢሆን ቢለቀቅል ምናምን እንደዚህ ጥሩ ጥሩ ነገር በጣም ደስ ይለኛል። ኮሜንቶች አሉ። እስኪ ኮሜንቶች ለማየት ልሞክር። እግዚአብሔር ቃል እንዲህ ይላል፣ ወደ ሮሜ ሰዎች አምስት አስራ ሰባት በአንድ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋም ብዛትና የጽድቅም ብዛት የሚቀበሉ በአንድ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ሄርሜላ ና ሄርሜላ ከህይወቱ አስወግዳት። አብርሽ ሚስትህንም፣ ሕይወትህንም፣ ጓደኛ ሁሉ ነገር እሩታ ብቻ ናት። ፈረንጁ ትልቅ ሰው ነው። እግዚአብሔር ያክብርህ። ለሴት ልጅ ያለ ክብር ከውሽማክ መዝለዘብ ትተክ፣ ሚስትህን አጥብቅ አን ጌታ ነው። ምድ በጣም ነው ደስ ያለኝ። በዚህ ስቃውጥ ብትገቡት ሰይጣን ነው እንጂ በፍጹም ሰው አይደለም የምትሉት። አብርሽ ከሩታ ውጪ ወደ ውጪ እንደዚህ ስራየን ደስ ብሎኛል። ወይኔ ገና ሳየ እናኝ ደስ ያለኝ። ማን ነው ደስ ያለው እንደኔ በላይክ። እባክህ ከኤርሜላ ጋር አትገናኝ በፈጠረ ጌታ ረ ፈረንጁ በጣም አሳከኝ ግን ይሄን ሁሉ ሀሳብ ምታጣው እጅግ አድናቂ ነኝ። ገራሚ ልጅ ነህ። በእናቶች ስም አመሰግናለሁ። አስረግዚ ላስረግዘ አይደለም ያበደ ነው። እንደዚህ ነው የሚያምርባችሁ። በቀጣይ ቤታችሁ ሩታሰቀሽ እንዴት እንዳሳቀኝ እኔ ራሱ ከቪዲዮ ይልቅ የተሳሳቅን ያሳቀኝ ከልባን የሳቀች የምር። ለጽንሱ እራሱ ጥሩ ነው። እንደዚህ ባለቀ ሰዓትም ቢሆን መደሰት ማለት ነፍሳቸው አይማርም። ግን ተመችቶናል። ቻሌንጅ ፈረንጅ፣ ሩታ ወንድም ስወድሽ፣ ሩታ የኔ ጣፋጭ፣ በሰላሙ ለጂ አለሚ፣ ዛሬም ላይነሽ የኔስት ወይኔ እኔ ልዩ እንዲቀመ ሶስቲ እንዲቅመ ሶስቲ መምሽ እኔ ልዩ። እግዚአብሔር ሳቅሽ ሙሉ ያርገልሽ ንግስቷ። ለማንኛውም በመጨረሻ ሰዓት ቢሆን ትንሽ ፈገግ እንድትል ስላደረካት ደስ ብሎኛል። እውነት ነው እሩታ መሬት ላይ ትሸናለች። እኔ ራሱ አስታወሽኝ ያሳቀኝ ማለት አረቢ ፍቅራት ሚመልስ እኔ ራሱ ያሳቀኝ እኮ ይሄ ነው፣ እሩታ መሬት ላይ ትሸናለች ያለው እነሱ ቤት የመቀመጫ ሽንት ቤት ስላለ እና ቆማ ነው እንደምሽና። አንተ ልጅ ምን እየሆንክ ነው? የፈረንጁ ሀሳብ የተመቻቻ ሳይ ፈረንጁ የልጅ አዋቂ። ክብር ምስጋና ለቤታችን ለቅድስት ድንግል ማርያም ይገባታል። አሚን። እውነት ነው፣ ትክክል ነው። ፈረንጁ አብሮሽ ይሁን ፍቃጅ ለትሩታ እባክሽን፣ አብረን ቆንጆ ፎቶ ይነሱ ማሬ አላቸው እኮ ፎቶ። ፎቶማ የሚያማምር ፎቶ ያጥሮ ፋት ስማሽ ፎቶ እናቴ። እንዴ ሁሉን ሁሉን ሲስም አንዴ አቅፋት ሲተኝ አለ በክፉ ቀን አሁን ሲረሳ ይወጣላቸዋል። ወደፊት እንዳታስቡ ማለት ነው ረት አሁን ሌሳቂ አብርሽ፣ አሁን ይገባሃል ብዬ ሳስባለው የሴት ፈተና አብርሽ። ዛሬ ደስ ብሎናል ወደ ራስ ስለተመለስክ። ደግሞ ነገ ሌላ ቪዲዮ ሰርተ ደስታችን እንዳታበላሽ። መቼም ገብተዋል ቢያንስ ይችን የመጨረሻ ቀርመም ደስተኛ እርጋት ስሜቷን አትጉዳት። ደስ ብሏት ልጇን ትውለድ፣ ቢያንስ ምጧ ይቀልላት። በእናተ ከዚህ በኋላ ታስከፋት። ሴት ነኝ እርግዝና ናውቃለሁ። ስሜቱ በጣም ከባድ ነው፣ ጭንቀት አይፈልግም። አንተ ግን አክብደህባት አደባ ክብ አክበናት፣ በናት አቁም፣ ትንሽ እዘንላት። አብራችሁ ስላየኋችሁ በጣም ደስ ብሎኛል። ልጅና ሀብሀብ ምን ኦኬ። ልጅና ሀብሀብ ምን አገናኘው? ልጅ እኮ በፈጣሪ ፍቃድ ቀላል ነው፣ አታካብሉ። የእኛ እናቶች በወዳቸው እኛን ይዘው ስራ ሲሰሩ ነው የሚውሉት። በምንም ታምር ሀበብና ልጅ አይገናኝም። እኛም አርግዘን ወደናል። አንቺ ደግሞ እንግዲህ ደግሞ ወግ አጥባቂ ትያለሽ። ይህ ለፈተና ያክል እንጂ እሱን ያስቸግረዋል እንዲህ ያደርገዋል ማለት አይደለም። ግን ለመፈተን ምን ያክል እንደሚከብድ እንዲያውቁ የተደረገ ነገር ነው። ወይ ፈረንጁ ትለያለ ታርቆ ስላችሁ ይብዛ ከፍ ፈረንጁ የተባረከ ልጅ ነው። የኔ ስተዋይ ልጅ አዋቂ ሩታዬ መቀታ ወንድም ሩታ የኔ ቆንጆ ጀግና ሴት ሁሌም ሳቂልኝ። እኔ በሳቅ ደሳይ ዛሬም ደስ ብሎኛ ሩታ ሁሌም ሳቂልኝ። በቃ እንደዚህ ነው የሚያምርባችሁ። ማናት ያቸው የሚለት ደግሞ እርምሽና ውጭ አብርሽና ሩታ ይለያይም። ወየ ወይኔ አስለጋሽ የት ሂጂበት ከዚህ በኋላ ጭቅጭቅ ይብቃ። እውነት ነው፣ አመት ያስቃል። ምን ያደርጋችሁ ነው እና ሚስት ምን ላይ ናችሁ? እስኪ ቅማችሁን እርሱትና እንዳዎች ተመለሱ። በኋላችሁ ሰው አይግባ። ቅጣት ነው እንኳን ሳቅሽ። ስድራማዋ በቃ ምን ያበቃል። ማሪ ቲክቶክ ላይ እየተለቀቀ ቪዲዮ እያየሽ አደለ? ገና ቪዲዮ ሳልጨርስ ደስ ብሎኛል። የተጣሉ እኮ አይመስሉም። የሩታ ሳቅ ተመችቶኛል። ፈረንጁ ምርጥ ልጅ ነው። ተመስገን ይቀን የምር፣ ዛሬ የከፋኝን ያህል ደስ ብሎኛል። ፈረንጁ ተባረክ። ሁሌም እንደዚህ ያድርገ ሄል ሚላ እንዳያገኝ ቢዜ አድርገው ፈረንጁ ይመች ኬሩ ታየ መከታ ቀንድ እንዲ እያለ በጣም ረጃጅም ኮሜንቶች ተጽፏል። ዞሮ ዞሮ ዛሬ በቪዲዮ ብዙዎቻችን ፈታ እንዳልን ተስፋ አደረጋለሁ ከኔ ጭምር። ሁሌም ፈታ የሚያደርግ ቪዲዮ እንድታመጡልን እመኛለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ወዳችኋለሁ። መልካም ጊዜ። ቻውቻው